የሞባይል መኒ ወይም ዲጂታል ፋይናንስ በጥቅሉ አዲስ ማህበራዊ ውል ነው፣ ኒው ሶሻል ኮንትራክት ነው። ከዚህ ቀደም አንስቼ እልህ እንደሆነ እርግጠኛ አይደለሁም። የዛሬ 15 17 18 ዓመት አካባቢ የኢትዮጵያ ንግድ ባንኮች ከአንድ ብራንች ወደ ሌላ ብራንች ገንዘብ ሲያስተላልፉ ትመዘገባለህ፣ ፎርም ትሞላለህ፣ ዘንድ በፋክስ ነው ወደዛኛው ጫፍ የሚሄደው፣ እና ያ ነገር መቀየር አለበት የሚል ሀሳብ እኔ እና ጓደኞቼ እናነሳ ነበር። ያኔ ኢንሳ የነበርኩት፣ ለመጀመሪያ ጊዜ ኤቲኤም ወደ ኢትዮጵያ እንዲገባ ያደረግነው እኛን። በነገራችን ላይ ፋክስ ቀርቶ የኢትዮጵያ ንግድ ባንክ ከብራንቾቹ ጋር በዋይድ ኤሪያ ኔትወርክ ተገናኝቶ ኮሚኒኬት ማድረግ እንዲችል የሚያስችለውንም ኢንፍራስትራክቸር የገነባ ነው እኛ ነን። ግን በጣም በጣም ፈታኝ ብዙ ጭቅጭቅ ያለበት ብዙ ንትርክ ያለበት እንደዚያ ፋይዳው የጎላ ጉዳይ ሳይሆን የጥፋት ሀሳብ ይዘን እንደመጣን የሚታይበት ጊዜ ነበርና ጉዳዩ ውስጥ ከመንግሥት ድረስ ደርሶ ጠቅላይ ሚኒስትሩ ጋር ሀሳቡ ቀርቦ ከብዙ ጭቅጭቅ በኋላ ነው ትንሽኛም ጠንከር ያለ አቋም ስለነበረን የንግድ ባንክን ፕሮጀክት ወስደን ብራንቾቻቸው በጣም ውስን ነበር ብራንቹ በዋይድ ኤሪያ ኔትወርክ እንዲገናኙ እና በእነሱ መካከል ያለው ማንኛውም የዳታ ትራንዛክሽን በዲጂታል ፎርም እንዲሆን ያደረግ ነው። ያ በራሱ ያስገኘው ጠቀሜታ ትልቅ ነው። ወደ ሞባይል መኒ ግን ሲመጣ እንዳልከውም ቅዠት ነው የሚመስለው የዛሬ አምስት ዓመት፣ ስድስት ዓመት ሰው ለእናቱ ለአክስቱ፣ ለእህቱ ገንዘብ መላክ ቢፈልግ ቢደውልላት ልጄ በአልኮ ደረሰ ረሳኸኝ እንዴ ብላው፣ ግዴለም ልክልሻለሁ ካለ በኋላ ታክሲ መያዝ አለበት፣ ባንክ መሄድ አለበት፣ ወረፋ መጠበቅ አለበት፣ ፎርም መሙላት አለበት፣ ከዛ ብር ቆጥሮ እንዳልከውም ብሎ መስጠት አለበት። ከሰጠ በኋላ ግን ከሆነ ጊዜ ደውሎ ደረሰሽ ወይ አልደረሰም? እሷ ደግሞ ሄዳ መጠየቅ አለባት ባንክ ቤት። አሁን ስልክ እያወራ ብር እኮ የለኝም እያለችህ ንግግራችሁ ሳይጠናቀቅ በደቂቃ ውስጥ የምትፈልገውን መላክና እዛው ደርሶኛል ቴንኪ ልትባል ትችላለህ። ይሄ ከኤፊሸንሲ አንጻር ያለው ጠቀሜታ በጣም በጣም ከፍተኛ ነው። በብር ማሸጋገር ብቻ ግን አይደለም። ለምሳሌ አንድ ሰው ብድር ለመውሰድ በየትኛውም ጥቃቅን መስክ ውስጥ የሚሰማራ ሰው ብድር ለመውሰድ የሚያልፍባቸው ፕሮሰሶች ቢያንስ ቢያንስ አንድ ሳምንት ይፈጃል። ቢያንስ ነው። ግን አንድ ወጣት ድንች አንድ ቦታ ላይ አገኘ፣ አስር ኩንታል ድንች በረከሰ ዋጋ አገኘ። ግን መግዣ ገንዘብ የለውም ቨርቹዋሊ አሁኑ መበደር በአንድ ሰዓት መበደር ቢችል እና ድንቹን ገዝቶ ከተማ ቢወስድ እጥፍ ማትረፍ እየቻለ ብዙ ብር ማትረፍ እየቻለ አንተ ለማበደር የምትወስደው ጊዜ ቀናት የሚወስድ ከሆነ ድንቹ ይበላሻል። ነገሩ ተበላሸ ማለት ነው። አሁን አንድ ባንክ፣ አንድ ኮኦፕሬቲቭ ባንክ ብቻ ብትወስድ ለአንድ ነጥብ ሶስት ሚሊዮን ወጣቶች ሃያ ቢሊዮን ብር ገደማ በሞባይል መኒ በፋይናንሻል ኢንኩሉዥን አበድሯል። ይሄ ሁሉም ባንኮች አግሬሲቭሊ ከሰሩ ቢሊየንስ ኦፍ ዶላርስ ማበደር የሚያስችል አቅም አለን ማለት ነው። ያ ካፒታል ሀሳብ ወዳላቸው ፍላጎት ወዳላቸው ጉልበት ወዳላቸው ሰዎች ሲፈስ ምን ያክል ቦታ ስራ እንደሚፈጥር ስንት ኪስ እንደሚሞላ ስንት ጓዳ እንደሚያብስ ማሰብ ትችላለህ። ሰው ሀሳብ እያለው በገንዘብ እጥረት ምክንያት ሀሳቡ ሊጨነግፍ ይችላል እና ሞባይል መኒ እንደ አዲስ ማህበራዊ ውል የሚወሰደው በኤፊሸንሲ ብቻ አይደለም፣ ካሽን የመጠቀም ፍላጎታችን በመቀነሱ ብቻ ሳይሆን ብዙ ትርፋማ የሚያደርጉ ሴክተሮችን ነካክቷል እና በጣም ትልቅ እመርታ ነው። ዛሬ 51 ሚሊዮን ሰው ገደማ በሞባይል መኒ ኢትዮጵያ ውስጥ ይጠቀማል። 51 ሚሊዮን ፖፕሌሽን ያላቸው የአፍሪካ ሀገራት ጥቂት ናቸው እና ከአንድ ሀገር ሙሉ ፖፕሌሽን በላይ ህዝብ ነው የሚጠቀምበት ደግሞ ሞባይል መኒ በጣም ለየት የሚያደርገው ኢንተርኔት ዲፔንድ ያደረገ አይደለም። ኢኮኖሚያችንን ኢምፓክት እያደረገ ነው። ቢዝነሳችንን ኢምፓክት እያደረገ ነው። የሰዎችን ላይፍ እያቀለለ ነው። እንደዚህ ያለ ጠቃሚ ቴክኖሎጂዎችን ብሬስ እያደረጉ መሄድ ያስፈልጋል ብዬ በእጅጉ አምናለሁ።